እግር ባይኖር መሄጃ፣ ወዳሻ ቦታ መንጎጃ እንደ ልብ። አሰላሙ አሌይኩም ወራህመቱላ ወበረካቱ። ውድና እየተከበራችሁ ቻናል ቤተሰቦች እንዴት ናችሁ? ሰላም ናችሁ ወይ? ከኔጋ ሁሉም ሰላም ነው አልሐምዱሊላህ። ያው እንግዲህ ገብሱን ስታዩ ለመገመት አይጠፋችሁም ብዬ ተስፋ አድርጋለሁኝ። ያው እንግዲህ ኢድ እየደረሰ ነው ለኢድ እንግዲህ ዘግጅት እንበል ቢለን ነው ማለት ነው። ያው እንግዲህ የገብስ ዲም ዲም ልሰራ ፈልጊያለሁ። ያው እንግዲህ ከመጀመሪያው እስከ መጨረሻው አብራችሁም ትሆናላችሁ። ተወናላችሁ እየተሳረጋለሁኝ። ያው እንግዲህ አሁን ገብስ ልቆላ ነው ብረም ምጣዷን፣ ትንሽ ናት ምክንያቱም ትንሽ ነው ገብሲቱ ያዘጋጀሁት ለእኛ ለቤት ያክል ብዙም አይደለም። አሁን ይሄው ገብሱን ለቃቀምኩ አዘጋጅቻለሁኝ። አሁን ይሄንን ልቆላ ነው ማለት ነው። ኢንሻአላህ አብራችሁኝ ይኸው እንግዲህ እየቆላሁኝ ነው። በትንሽ በትንሹ ነው የሚቆላው፣ ወልጣ ቀኝ እንዳይሆንብኝ ማለት ነው። ይኸው እንግዲህ የሚቆላው በዚህም መልኩ ነው። አሁን ይሄ በቃው ላወጣው ነው ማለት ነው። በዚህም መልኩ ይቆላል። አወጣዋለሁኝ። አንዴ ጊዜ እዚህ ይወጣል። አውጥቻለሁ ማለት ነው። እሺ እንግዲህ ቆልቼ ገብሴን ጨርሻለሁኝ አሁን ይሄንን እፈጫዋለሁ ማለት ነው ፈጭቼ እንዴት አርጌ እንደመድ መደፈድፈው አብረን እናያለን ኢንሻአላህ ቅድም እንዳሳየኋችሁ ገብስ አዘጋጅቼ ነበረ እየቆላሁም ማሳያችሁ ታስፋለሁ ገብሱ ቆልቼ ጨርሼ በወፍጮ ፈጭቸዋለሁ ማለት ነው ይሄው እንደዚህ ከበቅልጋ ማለት ነው በቅሉጋ ፈጭቸዋለሁ እንደዚ እንደዛ አዘጋጅቻለሁ ይሄው እንደምታዩት ማለት ነው እንደዚህ አድርጊያለሁ ነ አሁን ዕቃዬን ይኸው አዘጋጆች አለሁኝ ሀያ ሊትር። አሁን ይሄንን በወይራ አጠኛለሁ፣ አጣጥቤ አጠኛለሁ። ምክንያቱም መታጠን አለበት ማለት ነው። ይኸው ጭሱ ካልወጣ ለ በቃ ይኸው ጭስ አለው ማለት ነው። አጠኘዋለሁኝ አሁን ይሄንን ይሄንን የተከታውን ወይም ደሞ የፈጨሁትን ገብስ እዚህ ውስጥ አስገባለሁኝ። ካስገባሁ በኋላ የፈላ ውሃ አድርጌ አስቀምጣለሁ ለነገስ ከጧት ድረስ እዘፈዝፈዋለሁ ወይም ደግሞ ዲፍ ዲፍ የሚባለው ማለት ነው። ዘፍዘፍ ያስቀምጣለሁ ከዛ በኋላ ጠዋት ውሃ ሞለዋለሁ ማለት ነው። በዚህ በ20 ሊትር ሁለት ጣሳ ገብስ ነው የሚያዘጋጀሁት በ20 ሊትር እሞለዋለሁ ማለት ነው። ኢንሻአላህ እስኪ አብራ ምስራው ማለት ነው። አሁን ደግሞ እንደምታዩት ያሁው እንግዲህ እጨምራለሁ። አሁን ያሁን ያፈላሁት ውሃ ነው፣ አፍልቸዋለሁኝ። የፈላው ውሃ ነው የሚጨመርበት ደግሞ በሌላ አብሬ ቃ አዘጋጅቻለሁ ስለማይበቃኝ። እንግዲህ እንደምታዩት እንደነገርኳችሁ ሙቆ አድርጊያለሁኝ የፈጨውን ብቅል አድርጊያለሁ። ያለ ብቅል አይፈላምና ማለት ነው። ያው ይሄ ቡቅሪ እንዳይመስላችሁ በገብስ የሚሰራ ድም ድም የሚባል ነው። ቡቅሪ ብዙ ነገር ያስፈልገዋል፣ ማሽን ላይ ያስፈልገዋል። እኔ አሁን ይሄ የሶስት ቀን ስለሆነ ያው ለኢድ ስለሆነ ይሄንን ገብሱን አረር ተደርጎ ጠቆር ተደርጎ ይቆላል፣ ይፈጫል። የፈጨውት እኔ በእጄ ነው መጀመሪያ ሁላችንም የገጠር ልጆች እናውቀዋለን። ይህ ድንጋይ ወፍጮ ማለት ነው። በእሱ ፈጭቼ ነው ያደረኩት። ወፍጮ ቤት ትንሽ ስለሆነ አልወስድም ብዬ ማለት ነው። አሁን እሱን በቅሌ ጋር አድርጌ አስቀምጫዋለሁኝ። ደፍድፍ ያለው ይኸው እንግዲህ ድፍድፍ የሚባለው እንደዚህ ነው። ይሄ እንደዚህ፣ ያው አሁን ጨርሻለሁኝ። ይሄንን ክድን አድርጌ አስቀምጣለሁ ማለት ነው። ይሄንን ከድኘ ካስቀመጥኩኝ በኋላ ነገ ጧት ነው ውሃ የምሞላው ማለት ነው። እንሻላ አላህ የነገሰብ ይበለን። ሰላም ደሩ። እሺ ውዶችዬ፣ ያው ማታ እንደነገርኳችሁ ድፍድፉን ደፍድፌ አሳድሬያለሁ። ግን ማሻላህ ተባረካላችሁ ሽታው እንዴት ደስ እንደሚል። አሁን በዚህ በዚህ ውሃ ስለጨመርኩበት ነው አንድ ማለት ነው። ቪዲዮውን ሳላስገባው ቀድቼ ነው። በጣም ነው ደስ የሚለው ሽታው ማለት ነው። እንግዲህ ሁሉንም ለሙላውና አብረን ነው ሊሞት ስላለበት በደንብ አድርጌ ሞላዋለሁ ማለት ነው እንግዲህ ይህን ልሞላና እንገናኛለን ኢንሻላህ እሺ ውዶችዬ ይሄው እንግዲህ ውሃይን ሞላሁት ማለት ነው ውሃይን ይሄው ሞልቼዋለሁኝ ማሻላ ሽታው ግን መሻላ ብያለሁ እናቶቻችን ድሮ ቦቅሪ ሲያደርጉ የንኩሮ ዋላ አይደለ ማሽላ ወይም ደግሞ በቆሎ አንኩሮ የሚያደርጉት ቡቅሪ ልክ ሽታው የሱ አይነት ሽታ ነው ማሻአላ ተባረካላ ምክንያቱም ገብሱና ብቅሉ ሽታውን በጣም ቆንጆ አድርጎታል ማለት ነው። አሁን ይህን እንግዲህ ሞልቼዋለሁኝ። ይሄን አሁን እንደዚህ ጥቅ ያደረኩት እስካፉ እንትን ይሄንኛው እቃዬ ሀያ ሊትር ነው። ሀያ አምስት ሊትር ቢሆን ኖሮ ቆንጆ ይሆን ነበረ። ሁለት ጣሳ ስለሆነ ያዘጋጀሁት ማለት ነው። ሁለቱንም ጣሳ በአንድ ላይ እንትን ስላልኩት ያው በደንብ እንዳይወፍር ልሙላው ብዬ ነው፣ ውሃ ማለት ነው። ሀያ አምስት አሁን ወደፊት እንኳን ብናዘጋጅ ለሁለቱ ጣሳ ሀገራችሁም ስገቡ ቢሆን ማለት ነው ይጠቅማል አይጎዳም። ሁላችን የሚተማር ነው ሙያን ከሰው ነው አመል ስጠኝ እንጂ ምንድን ነው አመልስጠኝ እንጂ ሙያ ከጎደቤት የሚባል ነገር አለ። ስለዚህ ሙያን ስንማር ይጠቅመናል እንጂ አይጎዳንም ማለት ነው። እና አሁን ሁለቱ ጣሳ ሃያ አምስት ሊትር ይይዛል ማለት ነው። ይሰራዋል ሃያ አምስት ሊትር መበጥበጥ እንችላለን ማለት ነው በሁለቱ ጣሳ እና አሁን ይሄንን እንደምታዩት ሞድቸዋሉ ውሀይን ሎሚ አደርግበታለሁ ሆድ እንዳይነፋ ያው ሎሚ ብዙ ጥቅም አለው ስንጠጣው ወዳችን ላይ እንዳይከብድብን እንዳይነፋን ሎሚ ድርግ አድርግበታለሁ ሎሚም ስላልገዛሁኝ ነው፣ አሁን አሁን ገዛ እና ጨምርበታለሁ። ነገ ከሆነ ኢድ ኢንሻአላ ላህ የነገ ሰው ይበለን። ነገጧ ትከተክተዋለሁ፣ ስከተክት አሳያችኋለሁ ማለት ነው። አብረን እንጠጣዋለን ኢንሻአላ። ሰኞም ከሆነ ደግሞ ያው እንዳይፈላብኝ ብዬ ትንሽ ነው ያደረኩበት ብቅል፣ ያው ሲፈላ ጥሩ ስል እንደማይመጣ ሁላችንም ስለምናውቅ ማለት ነው ሰሚ ምጥዋ ከተክታለሁ ማለት ነው። ያው እንግዲህ ይሄው ቀሪቦ ይሄን ይሄው እንደዛ አድርጌ አዘጋጅቼ ጫራርሻለሁ። ይሄውን ፍልት ሲል አብረን እንጠጣዋለን ለኢድ ማለት ነው ውዶችዬ። በተረፈ አላሁ ሱብሃነሁ ወተዓላ እንግዲህ ጾማችንም አለቀብን በሰላም ጾምን እንዳስጨረሰን እንደኛ ስራ ሳይሆን ደግሞ ጾማችንን ከተቀበላቸው ባሪያዎቹ በዝነቱ በረህመቱ አላህ ያድርገን እንደገና ደግሞ ወደፊት አላህ በሰላም እዛ አድርሶን የምንጾመው አለ ያድርገን። በስደት ያላችሁ እህቶችም ደግሞ ለሀገራችሁ አቁቷችው በቤታችሁ ከቤተሰቦቻችሁ ጋር የምትጾሙት ረመዳን አላህ እንዳደርግላችሁ ዱዓዬም ነው። በተረፈ ደግሞ ምንም የምትጎዱት ነገር የለም እህቶች። ላይክ ካረጋችሁልኝ ዩቲውብ ሬኮመንድ ያደርግልኛል ማለት ነው። ላይክ አድርጉት። ምንም የምትጎዱት ነገር የለምና ማለት ነው ሀባይብ፣ ብታበረታቱኝ። ደግሞ ቀር ያላችሁ ነገር ካለ ደግሞ ኮሜንት አድርጉልኝ እንደዚህ ደግሞ ደስ የሚያላላችሁ ነገር ካለም እጻፎልኝ። ምንም ችግር የለውም። የሰው ልጅ አስተያየት ይገነባል እንጂ ምንም የሚሰብረው ነገር የለም እና ማለት ነው ሀባይብ። ኢንሻላህ ለኢድ ደግሞ አብረን እየጠጣን አሳያችኋለሁ ማለት ነው። ሰላም ሁኑልኝ። ለሁላችሁም መልካሙን ሁሉ እመኝላችኋለሁ። አሰላሙ አለይኩም ወረህመቱላሂ ወበረካቱህ።